ሰላም ሰላም ውድ የማርታ ኢትዮ ቤተሰቦች እንዴት ናችሁ? ደህና ናችሁ? ይህን ያለውናችሁ እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ እግዚአብሔር ይመስገን። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ ማለት ነው እና ጨረቃዎቹ ዛሬ አይመጡም። ለምን እንደሆነ አይዶ ነው ማለት ነው። እና እኔ ዛሬ ሀይሚ በከባዱ ፕራንክ ትመጣለች ብዬ ሳስብ ግን አልመጡም። በጣም ነው የሚያሳዝነው ማለት ነው ለምን እንደሆነ አላውቅም። እና ባይ ዘ ወይ በጣም በጣም ነው የሚጨቀኝ ሀይሜ እና ብሩ ካልመጡ ሲጠፉብኝ፣ በቃ ምን ተፈጥሮ ይሆን ተጣልተው ይሆን ምናምን ብ በጣም የሚጨነቀው የሆነት ለመናገር ማለት ነው ጀስት የሆነ ለመድኳቸው እንደ መላመድ ነገር አይነት አይነት ስሜት ነው ኔጋም የሚፈጠረው እና በጣም ነው እስቲል እስካሁን ድረስ ቪዲዮቸውን እያየው ነበር የሆነት ቪዲዮቸውን ገብቼ ለቀ ይሆን አልለቀቁም ይሆን ምን ተፈጥሮ ነው ምናምን እስቴ አዲስ ነገር እያንዳንዳቸው የእነሱ ጀለሶች ጋር እራሱ ቼክ ምናምን አደርጋለሁ። ና ባይዘዌ ይሁን ሶስት ነገር ነው ያስለመዱ ብንገባቸዋል ሁሌ ጊዜ ይሁን በለመር ነው ሰዓት ስለሚለቁ በዛ ሰዓት በቃ ብሩክና የሚንጠብቀው እና ወይኔ ዛሬ ባለመምጣታቸው በጣም ነው የከፋኝ ማለት ነው። ና በርግጥ ሰላም ናቸው ደስ ትናንት ደስ በሚል ሁኔታ ነው የተለያዩ ነው። ያው በፕራንክም ቢሆን ፕራንኩም ደግሞ የሚደብር አይደለም። ጀስት ሀይሜ ለብሩክ በጣም ጥሩ ነገር ነው እያሰበች ያለችው። በጣም ፍቁራ ሁሉ ከመጨመሯ የተነሳ በጣም ቀንታ ሁሉ ነበረ ማለት ነው እና ሆነ በእምር ሲልበት ማለት ነው እና ነው እንትን ያለችው እና፣ እኔ የሚመስለኝ ዛሬ ብሩክ ያልመጣበት ምክንያት ትናንት በጣም ቆንጆ ስለሆነ በቃ ኢቨን ቆንጆ የሆኑ ወደ ሚዲያ አትወጣ ነገር ነው መሰለኝ። እና ወይ አይሚ በጣም ለብሩካው ልእያሳሳችለት ስለሆነም ያው ፕራንክ አላደርግም ነው ወይ ምንድን ነው? እና ጠፋችሁብን፣ በሰላም ነው? ጨረቆቻችን አለ እናንተ እኮ ሚዲያው ምኑም አይደምቅም እና ትናንታ የሚገኝ ማለት ነው። ምን አሰበሽ ነው? ኧረ ኳስ በሜዳ አረጋጊው ትናንት ማለት ነው እና በጣም ነው የተገረምኩት። ማለት እንዲ እንዲ በዚህ ጋም ታሻሻለች፣ በዚህ ጋም ታሻሻለች እና በጣም ከማሻሸቷ የተነሳ ማለት ነው እንትን ምን ነበረ እንደነበረ በቃ ኧረ በቃ ኳስ በሜዳ አላት ብሩ ማለት ነው። ደም አፍሮ ማለት ነው። አፍሮ ማለት ነውና ጀስት በቃ የሆነ በጣም በጣም ፈነዩ በጣም አሁን እየቆዩ ምንም ሲሄዱ ሞር አንድ ላይ እየተላመዱ ምናምን ሲወጡ በጣም አሁን ፍቅራቸው ምናምን እየጨመረ እየተግባቡ ምናምን መጡ እና ሀይሚ ሞር የበለጠ ፍቅሯ እየጨመረ ነው የመጣው። ማለት ነው ፍቅሯ እየጨመረ ለሱ ያላት ነገር ጥሩ እየሆነ ምናምን የመጣው እና ደስ ይላል። የእውነት ለመናገር ማለት ነው እና ሀይሚም እየበሰለች መጣች ልጅነት ከልጅነት አሁን በጣም ብስል የነገሽ ነገር ነገሮችን ሁሉ ማገናዘብ ማሰብ ምናምን ጀመረች ማለት ነው። እና ያ ፓርቷ በጣም ደስ እያለ ይመተዋል ማለት ነው። አብሶ ደግሞ ለብሩኬ ያላት ሪስፔክት ኦ ማይ ጋድ የእውነት በጣም ነው የሚለየው ማለት ነው። እና በዚያ ሁሉ ነገር ውስጥ በቃ ነገሮችን ትተሽ ከብሩኬ ጋር እንደዛ ስለመሆን ኢቭን እንኳን ወርቁ እንኳን ጠፍቶ፣ ብሩኬ እኔ እገዛልካለሁ፣ እኔ እገዛልካለሁ፣ ችግር የለውም በቃ አንተ አታሰብ፣ እኔ ገዛልካለሁ እኔ ጤና ልሆን ነው ያለችው ማለት ነው። ጅስት አስባችሁታል፣ እሷ ጤና ጤና ሆና እኔ ጤና ሆኝን ነገር የተሻለ ስራ ሳገኝ ገዛ ልሃለሁ፣ ግን አንተ አሁን ላይ ደህና መሆን ነው ያለችው ማለት ነውና በዚህ ራሱ ምላሹ ምን ያህል ደስተኛ እንደሚሆን አስባችሁታል። በቃ ምን ያህል ነገሮች ሞር እንደሚያስደስተው፣ ሁል ጊዜ አጠገቡ እንዳለች እንደሚያስብ በቃ ምን ብዬ ልንገራችሁ? ማለት ነው እና እኔ በቃ እቺ ልጅ በጣም ከአቅሜ በላይ የሆነች ነው፣ ትንሹ ልጅ ማለት ነው። እና በቃ ምን ብዬ እንደምነግራችሁ አላውቅም። ሲቀጥል ዛሬ በመጥፋታችሁ ብቻ ቢደብረኝም ግን ምን አደርጋለሁ ማለት ነው። ወይ ደና ብቻ እናንተ ደና ሆኑልን፣ ሰላሙልን፣ አትጣሉብን፣ ፍቅራችሁ ውስጥ ሰው አይግባ። ብዙ ጊዜ ደግሞ በቲክቶክ እንዲህ ሲጠፉ ሊቭ ይመጣሉ ቲክቶክ ላይ ማለት ነው። በዩቲዩብ ሲጠፉ ሀይሚና ብሩ ሊቭ ይመጣሉ። የማይዋሸው ነገር ማለት ነው። ሊቭ ይመጣሉ ማለት ነው እና ሊቭ ላይ ሊቭ ይመጣሉ ብዬ አስባለሁ ማለት ነው እና ወይ ሊቭ ላይ እንጠብቃቸዋለን ማለት ነው። እነዚህ ጨረቆች ድንቡሽ የመሰሉ ሰዎች ማለት ነው እና እናንተ ብቻ ስትጠፉብን ነው የሚደብረን፣ በጣም ነው የሚከፋን። እውነት እንደ ተከታታይ ድራማ ሰው እንደ ተከታታይ ድራማ ያያቸዋል እናንተን። ይህን ያልነው ሰው ፍቅር ያላችሁ ይሄን ሰው ልብ ውስጥ የገባችሁት ማለት ነው። እና በቃ ጀስት እንደ በቃ ዛሬ ከጠፉ እኔ ልክ የሆነ ፎቶ የሚለቁት ፎቶ አለ አይደለ? እነሱ ካለቀቁ በቃ ምንድን ነው ለምንድን ነው ምናምን ከዛ ደግሞ ቪዲዮቸውን ምናምን ጠብቃለሁ ምናምን በቃ ምን ብዬ ልንገራችሁ። እና ይህን ያሉ የምንወዳቸው የምናከብራቸው ማለት ነው። እና በቃ ስለ እናንተኛ ቃላት የለንም። ነገ እንጠብቃችኋለን እኔ ሀብትሽ ቤት ገባው አንተና ቤት ገባው ምንም ነገር የለም ማለት ነው እና በቃ ጀስት ምንም አይነት ቪዲዮ የተለቀቀ ነገር የለም። እና ብቻ ሰላም ሁሉን ብቻ ባላችሁበት ሰላማችሁ ይሁን። የእናንተን ሰላም ነው የምንፈልገው፣ የእናንተን ደስታ ነው የምንፈልገው። እና ምንም አይንካችሁ የምንለው ማለት ነው እና በቃ ለእናንተ ያለን ፍቅር በጣም ነው የሚለየው። እውነት በጣም ነው የምንወዳችሁ። በቃ ሶሻል ሚዲያ ላይ እናንተ እኔ እውነት ለመናገር ሀይሜና ብርኩን የምከታተሉም ጀስት ከዛ ውጭ የምከታተሉም ሰው የለ።